ሙሉ ስሙ ሃንዞላ ኢብኑ አሚር፣ ኢብኑ ሶይፊ፣ ኢብኑ ማሊክ ኢብኑ ኡመያ ኢብኑ ዶቢያ ዘይድ ኢብኑ አውፍ ኢብኑ ማሊክ ኢብኑ አልአውስ አልአንሷሪ ይባላል። ይህ ስም ባጭሩ ሲጠቀስ ደግሞ ሃንዞላ ኢብኑ አሚር አራሂብ አልአንሷሪ አደውሲ በመባል ይታወቃል። ሃንዞላ ኢስላምን የተቀበለው ነቢዩ ሰለላሁ ዓለይሂ ወሰለም ወደ መዲና በመጡበት ጊዜ ነበረ። አባቱ አቡ አሚራ ኢብኑ ሶይፊ በመዲና የአውስ ጎሳ ውስጥ የተከበረ ሰው የነበረ ሲሆን ከአይሁዶች ጋር ቅርርብ ነበረው። አቡ አሚራ ይህንኑ ቀረቤታውን በመመርኮስ አይሁዳውያንን ይመጣል ስለሚባለው የመጨረሻው ነቢይ ባህሪና ሁኔታ ይነግሩት ዘንድ ዘወትር ይጠይቃቸው ነበረ። በሌላ አጋጣሚ አቡ አሚራ ወደ ሻም ጉዞ ባደረገበት ጊዜ ከተይማ አይሁዳን ጋር ተገናኝቶ ነበረ። እንዲሁም በዚያው ሳለ ክርስቲያኖችን አግኝቶ በመጽሐፋቸው ነቢዩ ዒሳ አለ ሰላም የመርየም ልጅ ይመጣል ስለተባለው ነብይ የተነገረውን ነገር ምን እንደሆነ ሲጠይቃቸው የሚያውቁትን ሁሉ ነግረውት ነበረ። ከዚያም ወደ ሀገሩ እንደተመለሰ ከሱፍ የተሰራ ልብሱን ካጠለቀ በኋላ እንዲህ አለ፣ እኔ በነብዩ ኢብራሂም ሃይማኖት ላይ እጸና አለሁ። የሚመጣውን ነብይም ከሚጠባበቁት ነኝ ብሏል። ይህ ሁሉ አጋጣሚና ሁኔታ የሚያሳየው አቡ አሚር አራሂብ ነቢዩ ሰለላሁ ዐለይሂ ወሰለም ለመከተል የመጀመሪያው ሰው እንደሚሆን ነበር። ይሁን እንጂ አቡ አሚር ነብዩን ሰለላሁ ዐለይሂ ወሰለም መምጣት እንደሰማ በእርሳቸው ለማመን ቀዳሚ አልሆነም ነበር። ልጁ ሀንዞላ ኢስላምን መቀበሉን ከሰማ በኋላ እውነተኛውን የእስልምና ምስክርነትን ሻሃዳን በመስጠት የእርሳቸው ተከታይ ከመሆን ይልቅ ግልጽ ባልሆነ ምክንያት ከሚጠሏቸውና በቅናት ከሚመለከቷቸው ሰዎች ግንባር ቀደሙ ሆነ። ነብዩ ሰለላሁ ዐለይሂ ወሰለም መዲና ተሰደው በሄዱበት ጊዜ አቡ አሚር ወደ እርሳቸው ሄደና ሙሐመድ ሆይ ምንድን ነው ይህ አዲስ ሃይማኖት? አላቸው። እሳቸውም ይህ የነቢዩ ኢብራሂም ሃይማኖት ነው አሉት። አቡ አሚርም እኔ በዚህ ሃይማኖት ላይ ነኝ አለ። ነቢዩ ሰለላሁ አለይ ሰለም ይህ እውነት አይደለም፣ አንተም ሆንክ ሌሎች መሰሎች በኢብራሂም ሃይማኖት ላይ ብዙ የፈጠራ ነገሮች ጨምራቸዋልና አሉት። አቡ አሚራ በዚህ ጊዜ ከኛ ውስጥ ውሸታሙ ሰው ብቻውንና ከሰዎች ተነጥሎ ይሞት አለ። ነቢዩ ሰለላሁ አለይ ሰለም ተቀብለው አሚን አሉ። አቡ አሚራ እንዲህ አለ። አንተን ሊዋጉ የተዘጋጁ ህዝቦች ካገኘው ከእነርሱ ጋር እንቀሳቀሳለሁ። ከዚሁ የሁለቱ ሰዎች ንግግር በኋላ ነቢዩ ሰለላሁ ዓለይሂ ወሰለም ይህንን ሰው አቡ አሚራ አልፋሲቅ፣ ወይንም አመፀኛ አቡ አሚራ በማለት ጠሩት። ይህ ከሆነ በኋላ አቡ አሚራ አልፋሲቅ ሀምሳ የሚሆኑ የአውስ ጎሳ አባላትን አስከትሎ ከመዲና ወደ መካ ጋለበ። እዚያ እንደደረሰም የቁሬሽ ሹማምንትን ሰባስቦ የአውስ ጎሳ አባል የእነርሱን ትእዛዝ እንደሚሰሙ ነቢዩ ስላሁ አሌ ሰለም ጥለው ወደ እነርሱ እንደሚመጡና ከእነርሱ ፍቃድ እንደማይወጡ አረጋግጠላቸው። ከዚያም በኋላ ቁረሾች በበድር ላይ የደረሰባቸውን ውርደት የሚበቀሉበት ቀን እንደተቃረበ እየተናገረ ለውጌው ሲያሰባሰባቸው ቆየ። ይህ በእንዲህ እንዳለ ልጁ ሀንዞላ ኢብኑ አቡ አሚር ራዲያላሁ አንሁ ኋላ ላይ በመዲና ውስጥ የሚታወቀው የመናፍቃን ዋና አለቃ የአብዱላህ ኢብኑ ኡበይ ኢብኑ ሰሉል ልጅ ጀሚላ ቢንት አብድላህ ኢብኑ ዑበይ ኢብኑ ሳሉልን አገባ። ሐንዘላ እርሷን ባገባበት ቀን ማግስት ጧት ላይ ለጅሃድ ጥሪ ሲደረገ አዳመጠ። ከዚያም ወደ ነቢዩ ሰለላሁ አለይሂ ወሰለም ሄደና ሌሊቱን ከእሷ ጋር ማሳለፍ ይችል ዘንድ እንዲፈቅዱለት ጠየቃቸው። ከዚያም በኋላ እንደነጋ መሳሪያውን ታጥቆ ወደ ነቢዩ ሰለላሁ አለይሂ ወሰለም ገሰገሰ። ሐንዘላ ወደ ኡሁድ ጦርነት ለመሄድ መወሰኑን ባለቤቱ ካወቀች በኋላ ከዘመዶቻቸው ውስጥ አራት የሚሆኑትን በመጥራት ሐንዘላ ከእርሷ ጋር የጋብቻ ስነስርዓቱን በሚገባ መፈጸሙን እንዲያውቁ አደረገች። ይህንን ለማድረግ የወሰነችው በህልሟ ሰማዩ ክፍት ሆኖ ሐንዘላን ወደዚያ ሲመነጥቅና ሰማዩ ሲውጠው ስላየች ነበረ። ሐንዞላ በዚያ ውጊያ ሸሂድ እንደሚሆን አምና ነበር። ስለሆነም እርሷ በህይወት የማይቆይ ከሆነና በግንኙነታቸው ወቅት ጸንሳ ከሆነ ይህንኑ እንዲመሰክሩላት ነበር ዘመዶቿን የማስጠራቷ ሚስጥር። ሐንዞላ መሳሪያው እንደታጠቀ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ገስግሶ ሲደርስ ተዋጊዎቹም በጦር ግንባር ላይ እያደራጁ አገኛቸው። የቁረሽ የጦር አለቆች የተወሰኑ ባሮችና የሀበሻ ሰዎች በአቡ አሚር አልፋሲቁ ዙሪያ ሆነው የጠላት ጥቃት እንዲከላከሉለት መድበውለት ነበር። በዚህ ሁኔታ ላይ የነበረው አቡ አሚር ከተዋጊዎች ሰልፍ ወደፊት እምር ብሎ በመውጣት ህዝቦቹን እንዲህ እያለ መጠራት ጀመረ፣ እናንተ ያውስ ነገድ ሰዎች ሆይ እኔ አቡ አሚር ነኝ፣ በፍጥነት ከመሀመድ ጎራ ወጥቻለሁ፣ ወደዚህ እንድትመጡ እሻለሁ አለ። የእነርሱ መልስ ደግሞ እንዲህ የሚል ሆነ፣ የማናችንም አይን አንተን በማየት አይደሰትም ፋሲቅ አሉ። ይህንን የህዝቦቹን መልስ እንደሰማ እኔ ከተለየዋችሁ በኋላ ህዝቦች በሰይጣናዊ ሁኔታ ወድቀዋል አለ። ልጁ ሃንዞላ ኢብኑ አቡ አሚር አባቱን መግደል ይችል ዘንድ ነቢዩን ሰለላሁ ዐለይሂ ወሰለም ፍቃድ እንዲሰጡ ጠየቃቸው። ሆኖም ግን የእዝነት ነቢይ በመሆናቸው ያንን እንዲያደርግ አልፈቀዱለትም። ውጊያው ሲጋጋም ሀንዞላ ወደ መሃል በመግባት የቁረይሾችን መሪ ወደ ሆነው አቡ ሱፊያን ኢብኑ ሐርብ በቀጥታ ገሰገሰ። በዚህ ግልቢያውም አቡ ሱፊያን ሊገለው ቀርቦ ነበረ። ሆኖም ግን አላህ የሰማዕትነትን ደረጃ ሊያጎናጽፈው እነሆ ፍቃዱ ሆነ። ወደ አቡ ሱፊያን በተጠጋበት ቅጽበት ሸዳድ ኢብኑ አልአስወድ አይቶት ኖሮ ኃይለኛ ምት ስለሰነዘረበት ተሰዋ። አቡ ሱፊያን ከዚህ መዓት በማምለጥ ከቁረይሽ ጓዶቹ ጋር እስኪቀላቀል ድረስ ፈረሱን አልገታም ነበር። በኡሁድ ጦርነት ኢብኑ ቀሚያህ ነቢዩ ሰለላሁ ዓለይሂ ወሰለም መገደላቸውን እየጮኸ ይለፍፍ ነበር። ይህንን ያደረገው ሙሳብ ኢብኑ ኦሜይርን ረዲያላሁ አንሁ በገደለ ጊዜ ነቢዩ ስለ ላሁ አሌ ሰለም የገደለ መስሎት ስለነበረ ነው። እንደሚታወቀው ነቢዩ ሙሐመድን ስለ ላሁ ሌ ወሰለም ከሚመስሉ ሰዎች ውስጥ ሙሳብ ረዲያላሁ አንሁ አንዱ ነበርና፣ ጦርነቱ እንደ ተጠናቀቀም አቡ ሱፊያንና አቡ አሚር አልፋሲክ በጦሩ አውድ ላይ የወደቁ ሰዎችን ለማየት በተለይም ደግሞ የነቢዩን ስለ ላሁ ሌ ሰለም አስክሬን ለማግኘት ፍለጋቸውን ቀጠሉ። በዚያም ሁኔታ የኻሪጃ ኢብኑ ዘይድ ኢብኑ አቡ ዙሃይርን በድን ተመለከቱ። አሚር አልፋሲቅ አቡ ሱፊያንን ይህን ሰው ታውቋለህ? አለ። የለም፣ አላውቀውም። ይህ እኮ ኻሪጃ ኢብኑ ዘይድ ኢብኑ አቡ ዙሃይር ነው አለ። ከዚያም የአባስ ኢብኑ ነድርላህ እስክሬንን እንዳዩ አሁንም ይህንንስ አታውቀውም? አለ አቡ አሚር አልፋሲቅ። አላውቀውም አለ አቡ ሱፊያን። ይህማ ኢብኑ ነውፈል ነው። እሱ የተከበረ ሲሆን መላ ቤተሰቡም የተከበሩ ናቸው አለ። ከዚያም በዘክዋን ኢብኑ አብድ ቀይስ በድን አጠገብ ሲደርሱ አቡ አሚር ይህ ከመሪዎቻቸው አንዱ ነው አለ። በመጨረሻም ሃንዞላ ኢብኑ አቡ አሚር የወደቀበት ቦታ ደረሱ። እርሱም ከሐምዛ ኢብኑ ዓብዱልሙጣሊብ እና ከአብድላ ኢብኑ ጀሽ ጎን ነበር የወደቀው። አቡ አሚር አልፋሲግ የልጁን አስክሬን ሲመለከት በጣም ነበር ያዘነው። ሁኔታውን ያስተዋለው አቡ ሱፊያን ይህ ሰው ማን ነው ሲል ጠየቀው። ይህማ እዚህ ካለ ሰው ሁሉ ለእኔ ተወዳጅ ነው። ይህ የእኔ ልጅ ሃንዞላ ነው። ከዚያም ተንበርክኮ ልጁን በሐዘኔታና በረህራህ እያስተዋለ ልጄ ሆይ ከመሞትህ በፊት ከሙሐመድ እንድትርቅ መክሬህ ነበር። በአላህ እምላለሁ አንተ ለአባትህ ታላቅና ተወዳጅ ነበር፣ የተከበርክና ጸባይህም የተዋበ ነበር። በመጨረሻ የተከበሩ ጓደኞችህና ባልደረቦችህ ጋር ወደክ አለ። ይህንን ካለ በኋላ አቡ አሚራ ወደ ሐምዛ እያስተዋለ እንዲህ አለ። ሃንዞላ ና ማናችሁም የሙሐመድ ተከታዮች አላህ የሚመነዳችሁ ከሆነ አንተንም ይመነዳል። ከዚያም ወደ ቁረይሽ ተዋጊዎች ፊቱን መልሶ እንዲህ በማለት ጮኸ። የቁረይሽ ሰዎች ሆይ ከእናንተ ውስጥ ማንም ቢሆን የሃንዞላን በድን እንዳይቆራርጥ፣ ምንም እንኳን ከእናንተም ሆነ ከእኔ ጋር በእምነት አንድ ባይሆንም፣ በእርሱ አካል ላይ አንዳችም ተንኮል እንዳይፈጸም አስጠነቅቃቸዋለሁ። ጦርነቱ ከተጠናቀቀ በኋላ የአላህ ምልክተኛ ሶለላሁ ዓለይሂ ወሰለም ለተከታዮቹ የሃንዞላን በድን መላእክት እንዳጠቡት ካበሰሯችሁ በኋላ ስለ ሁኔታው ባለቤቱን ጠይቋት አላችሁ። ተከታዮችም ወደ ባለቤቱ ሄደው ነቢዩ ሰለላሁ ዐለይሂ ወሰለም የሃንዞላን በድን መላእክት በሰማይና በመሬት መካከል በብር ሳፋ አድርገው እንዳጠቡት ገለጹላት። ምን የተለየ አስተዋልሽ ነገር አለ በማለት ጠየቋት። እርሷም እንዲህ አለች፣ ወደ ጂሃድ ሲሄድ ጁኑብ ወይም ደግሞ አካላዊ ንጽህና ሳይኖረው እንደሆነ ነበር። እርግጥ ነው የተወሰነ የሰውነት ክፍሉን ታጥቧል። ሆኖም ግን ሁሉንም አካሉን አልታጠበም ነበር። ይህ ነው እንግዲህ ከሚወዳት ባለቤቱ ጋር ከሰዓታት በፊት ጋብቻ ፈጽሞ ለመታጠብ እንኳን ጊዜ ሳያገኝ ወደ ጅሃድ የገሰገሰው የሃንዞላ መጨረሻ። መላእክት በሰማይና በምድር መካከል በብር ሳፋ ላይ አድርገው ያጠቡት መሆኑ አያስደንቅም። ይህ ሰው ስለመሰሉ ፍጹም ምእመናን አላህ ሲገልጽ እንዲህ ይላል፦ አዑዙ ቢላሂ ምን ሸይጣን